ባለፈው አርብ በቱርክ ኢስታንቡል ከተማ በተካሄደው የሰላም ድርድር ላይ የተሳተፉ አንድ የዩክሬን ከፍተኛ ባለስልጣን እንደተናገሩት የሩሲያ ተደራዳሪዎች የተኩስ አቁም ስምምነት ከመስማማታቸው በፊት ኬቭ ወታደሮቿን ሞስኮ የይገባኛል ጥያቄ ካቀረበችባቸው ክልሎች ሁሉ እንድታስወጣ ጠይቀዋል። ያ ደግሞ ለዩክሬን ቀይ መስመርና ልትቀበለው የማትችለው ጥያቄ ነው። በጦርነት ዙሪያ ያለምንም ስምምነት የተጠናቀቀው የኢስታንቡል ውይይት ታዲያ አሁን ደግሞ ሌላ የሰላም አማራጭን ይዞ መጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው አቻቸው ፑቲን ጋር ከሁለት ሰዓት በላይ የፈጀ የስልክ ውይይት ካደረጉ በኋላ ሞስኮውና ኪቭ በፍጥነት የተኩስ አቁም እንደሚያደርጉ አስታውቋል። የተኩስ አቁሙ ስምምነት ያለምንም ቅድመ ሁኔታ በአስቸኳይ እንደሚደረግ ነው ትራምፕ የገለጹት። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ጥሩ የሆነ ውይይት አድርገናል። ለውጦችም አሉ። በየሳምንቱ ከ500 ሺህ በላይ ወጣቶችን ህይወት እየቀጠፈ ያለው ጦርነት በአስቸኳይ መቆም እንዳለበትም ተስማምተናል። በዚህ ላይም በጋራ ለመስራት ተነጋግረናል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በሶቺ ጥቁር ባህር ሪዞርት አቅራቢያ ለጋዜጠኞች እንደተናገሩትም ሞስኮ ከዩክሬን ጋር ስለ ወደፊቱ የሰላም ስምምነት ላይ በጋራ ለመስራት ዝግጁ መሆኗን ፍንጭ ሰጥተዋል። ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በተኩስ አቁምና ዘላቂ የሰላም ሁኔታ ላይ ከዩክሬን ጋር አብሮ ለመስራት ተነጋግረናል። በአጠቃላይ የሩሲያ አቋም ግልጽ መሆኑን ማስታወስ እፈልጋለሁ። ለእኛ ዋናው ነገር የዚህን ቀውስ መንስኤዎች ማስወገድ ነው። ወደ ሰላም የምንሄድበትን በጣም ውጤታማ መንገድ ላይ ብቻ መወሰን አለብን። ይህ ከሆነ ተጨባጭ ለውጥ ይመጣል የሚል እምነት አለኝ። ዶናልድ ትራምፕ ለዩክሬኑ ፕሬዝደንት ዜሌንስኪ እና ለአውሮፓ መሪዎችም በጉዳዩ ላይ በስልክ ማብራሪያ ሰጥተዋል። የዩክሬኑ ፕሬዝደንት ዜሌንስኪ ሀገራቸው ከሩሲያ ጋር በቱርክ፣ ስዊዘርላንድ ወይም በቫቲካን ለመደራደር ዝግጁ መሆኗን በመግለጽ ቅድመ ሁኔታ የሌለው የተኩስ አቁም እንዲተገበርም ጥሪ አቅርበዋል። ዩክሬንን ማሳመን አስፈላጊ አይደለም። ተወካዮቻችን በድርድር ውስጥ እውነተኛ ውሳኔዎችን ለማድረግ ተዘጋጅተዋል። የሚያስፈልገው ነገር ትርጉም ያለው ንግግር ላይ ለመሳተፍ በሩሲያ በኩል ያለው ዝግጁነት ነው። አርብ ዕለት በቱርክ ኢስታንቡል የሰላም ድርድር ያደረጉት ሩሲያ እና ዩክሬን እንደ የተጠበቀው ያለ ስምምነት የተጠናቀቀ ሲሆን በፕሬዚደንት ትራምፕ ግፊት የተጀመረው አዲሱ የሰላም ጥረትስ ውጤት ያስገኝ ይሆን?